ራሂል እንግዲህ አሁንም በፖሊስ ቁጥጥር ስር ውላ፣ ነገር ግን አሁንም ጽናትንና ባቢን አንደኛቸውን ካላስወገድኩኝ እኔ ራሂል አይደለሁም እያለች ትዝትበታለች። ጽናትም ሄዳ ስትጠይቃት ከባቢ ጋር በፍቅር እንጂ አስገድጀው ወይም ደሞ የሆነ ነገር አድርጌው አይደለም አለቻት። ራሂል አደገኛ ሰው እንደሆነችም እንግዲህ በጣም በሚከብድ ሁኔታ እስር ቤት እንኳ ገብታ አርፋ እንደማትቀመጥ ምንም ጥርጥር የለውም። በግልጽ ነገረቻቸው። ራሂል ለባቢ እውነቱን ተናገረች። እኔ ወድጅህም አፍቅሪህም አይደለም፣ እኔ ገንዘብ ያለው ሰው ብቻ ስለሚያስደስተኝ ነው አለች። ለምን ወደ ህይወቴ መጣሽ? ለምን በዛው ሂደሽ አትቀሪም ሲላትም መጀመሪያም አልወድህም ነበር። ወደ ህይወትህ እንድመጣ ያደረግከኝ ራስህነህ አለችው ማለት ምን አግቼ የታግቼ ሲላትም ባለ ገንዘብ እንደሆናችሁ ስሰማ ድርጅቱ ባንተ ስም እንደሆነም ሳውቅ ወደ አባትህ ህይወት መጣሁኝ። ከዛም አባትህ በጣም የዋህና ምስኪን ነው፣ ሁሉንም ሰው ያምናል አለችው። ባቢ የሰማውን ማመን አቃተው፣ በጣም ከበደው። በጣም የምታሳዝኔ፣ በጣም ክፉ ሴት ነሽ። በህይወቴ እንዳንቺ ሰይጣን ሰው አይቼ አላውቅም አላት። እንግዲህ ብሌን ደግሞ ከሮቤል ጋር የጠና ጠብ ታጣሉ እውነታውን ሲነግራት፣ ነገ ጧት ገንዘብ ስታገኝ እንደማትሸጠኝ ምንም ጥርጥር የለውም፣ ምንም ዋስትና የለኝም። ስለዚህ አንተ የምትባል ሰው ማየት አልፈልግም አለችው። ሮቤል የእውነት መጀመሪያ በገንዘብ ቢመጣም ነገር ግን ፍቅር አሸንፎት ገንዘቡን ለራሂል መልሶላት ነበር። ራሂል ግን አሁንም እሱንም እያስፈራራችው ነበር እውነተኛ ጽንስ መጠንሷን ለማወቅ ደግሞ ከኔ ከፖሊሱ ጋር ተስማምተው ባቢና ሮቤል ራሂልን እሆነ በጣም የሚሸት ሽታ አምጥተው እንድታስነጥስና የሳይነስ በሽታ ተይዘሻል ተብላ በዛውም እሷ ምርመራ ስታደርግ እነሱ የእርግዝና ውጤቱን ለማረጋገጥም አክት እያደረጉ ይገኛሉ። ጽናት እባቢ ላይ የመጨረሻ አዘነችበት። እሱም በቃ ከዚህ በኋላ ተኝ እኔ ምንም ላንቺ የምሆን አንቺን የምጠቅም ሰው አይደለም አላት። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘ መተናል ማለት ነው። እንግዲህ ጽናትን ብዙ ነገር እያጋጠማት ይገኛል። ግን ደግሞ በድርጅታቸው መመለስና እዛ ድርጅት ላይ ሄደው መገኘታቸው እጅግ ከምንም በላይ ቡርቅ እንዲሉ አድርጓቸዋል። በተለይ ብሌን ለየት ያለይናት አስከፊው ሁኔታ የጽናትና የባቢ አለመግባባት ወይም ደግሞ ተነጋግረው ችግራቸውን አለመፍታታቸው በጣም እጅግ ያሳዝናል። ዝም ብለው እሱም በፍርሃት እሷም ደግሞ ከርቶኛል በማለት የወሰኑት ውሳኔ በጣም ከባድ ነው። ሌላኛው እንግዲህ ባቢና ኤኒክ ፔስተሩ ሲሄዱ ራሂልም ፊትለፊት አግኝተዋት ፖሊስ ጣቢያ ሲያስገባትም እሷ ደግሞ ይህን ቀን አንድ ቀን አውቀው ነበረ ግን ሀሳቤ ሳይሳካ የሚል እልክ ውስጥ ገባች። እናም ባቢ ቁጭ አድርጎ መጀመሪያ ፖሊሱ እንዳትንቀሳቀሽ ራሂል ተይዘሻል አላት። ከዛም እስር ቤት እንደገባች ባቢ ቁጭ አድርጎ ሲጠይቃትም፣ እንዴት በዚህ ልክ ለምን ክፉ ሆንሽ? ለምንስ ነው ወደ ህይወቴ የመጣሽው? ምን አይነት አረመኔ ሰው ነሽ? ብዙ ነገር ነጠቅሽኝ። ምንድን ነው የምትፈልጊው አላት ባቢ እኔ መጀመሪያም ወድጄህም አይደለም ፈልጌህም አይደለም አላፈቅረህም፣ አለችው እና ምንድን ነው አላት። ጥዬህ የሄድኩት ስለምጠላ እንጂ አፍቅሬህ አይደለም አለችው። የእውነት አንተን ለመቅረብ ያደረግኩት ነገር ጥዬህ የሄድኩ ሳይሆን ወይም ደግሞ አፍቅሬህ እንደ መሰልኩ መስዬ ነው ወደ ህይወታችሁ በድጋሚ የመጣሁት አለችው። ለምን አላት። እራስህና ወደ ህይወት እንድመጣ ያጋበዝከኝ፣ አለችው። እኮ እንዴት ሲላትም፣ አይውልክ የዚህ ድርጅት ባለቤት ስሙ ባንተ ስለሆነ ገንዘብ ነው እኔ የምወደው በቃ፣ በገንዘብ ባለው ሰው እደሰታለሁ። ገንዘብ ካለ ሁሉም ነገር አለ። ስለዚህ ከዛም አባትህን ተግባብቼ ወደዚህ መጣሁ። በእርግጥ አባትህ የዋህና ምስኪን ሰው ነበረ። እናም ስራ መስራት ፈልጋለሁ እንዲሁም ደግሞ ናሆሚ ፍቅረኛን ስለው በቃ እሺ እኔ ያግዝሻለሁ ብሎ ወደ ህይወቱ ቀላቀለኝ። አንተን ነበር ማግኘቴ። በኋላ ላይ በአባትህ ስም አደረግከው። ከዛም በቃ አሁን አባትህን ማስወገድ ነበረብኝ ገንዘቡን ለማግኘት የድርጅቱ ባለቤት ለመሆነ አለችው። ድርጅቱ የማን እንደው ታውቂያለሽ አላት። የማንም ይሁን አይመለከተኝ ዋናው ነገር ድርጅቱ በራሴ ስም ማዞር ነበር፣ ግን አንተ ቀደምከኝ አለችው። በጣም ታስጠያለሽ፣ በጣም አውሬነሽ አላት። ከዛም ምንም በል ጉዳይ አይደለም፣ ግን አሁንም ቢሆን እመነኝ እኔ ራሂል የመሸነፍ ሴት አይደለሁም እንደ ስቅት ቅጥል እንዳደረጋችሁኝ ቅጥል ባላደርጋችሁ እኔ ራሂል አይደለሁም። ለትንሽ ጊዜም ቢሆን ብቻችሁን አልተዋችሁም። ሲቀጥል ወያንተን ወይሷን አስወግዳችኋለሁ አለችው። በጣም ተገረመ፣ በጣምም አዘነ። ከዛም እውነት ነፍሰ ጡርንሽ አላት። ከዛም እሱን ከዘጠኝ ወር በኋላ አስታውቃችኋለሁ አለችው። ሮቤል ደግሞ ለብሌን እውነቱን ሲነግራት ብሌን አሻፈረኛለች። በዚህ ልክ እኔና ጽኑን ለመለያየት አለችው። ለምን ስትለውም እያንዳንዱ ነገር መጀመሪያ አንቺን በፍቅር አጥምጅ ከጣልኩ በኋላ ቀጥዬ ጽናትን ማጥመድ ነበረ አላማይ ግን እናንተን ስቀርብ ፍቅራችሁ ስላሸነፈኝ የራሄልን ብር አልፈልግም ብዬ ወረወርኩኝ አላት። በጣም አዘነች። አይንህን ላፈር አለችው። ሲቀጥል እንግዲህ የብሌን እናት ራሄል መታሰሯን ስላወቁ ብሌን ስትነግራቸው ደንግጠው ሂደው ሲጠይቋትም እሷ ግን ያልሆነ መልስ መለሰችላቸው። እሺ ብለው ተመልሰው ሲመጡ ብሌን እና ሮቤል ሲያወሩ አገኟቸው። የራሂል ተልእኮ እንዳለበት ሮቤልን ተረዱ። ከዛም ብሌን ተቆጥታ ስትሄድ የብሌን እናት ወይዘሮ ሮማን ከኋላው መታ መታ አደረጉት። ምንድን ነው ብሎ ዘወር ሲልም የራሂል ተልእኮ ነህ ሲሉትም አይደለም ቢልም እኔን አንተ አታሳምነኝም ከልጄ አጠገብ ድርሽ ብትል እገላለሁ፣ አንተ ሞትቻ ልክ ንወቅ ብለውት ሄዱ። ባቢ ራሂልን ሄዶ አናዞ ሲመለስ ጽናት ደግሞ ገብታ ራሂልን ስትጠይቃት ከባቢ ጋር ምን አደረግኩች ስትላትም፣ ራሂል አሁንም እንደምትበቀላትና ሌላ ችግር እንደምትፈጥርባት ነገረቻት። ነብሰ ጡር መሆኗንም ነገረቻት። ጽናት ማመናቃታት ተበሳጭታ እያለቀሰች ተመለሰች። ግን አንድ ነገር ልንገርሽ ይውልሽ እጥላትሽ ፊት በፍጹም አታልቀሽ አለቻት። ፖሊስም የምትፈራ ሰው አይደለችም። በጣም ይገርማል። እናም የታሰረ ውሻና እንዲሁም ደግሞ ቤት የሚጠብቅ ውሻ አንድ ናቸው አለቻት። ማንኛው ነው የሚበልጠው ስትላትም፣ ነጻነት ለማግኘት ታስሮ የተለቀቀ ውሻ፣ አለቻት። እኔ ማለት እንደዛ ነው። ጽናት ጠብቂ በቅርቡ ብላም ዛተችባት። ግርምሽም ሄዶ ሊጠይቃ ሲልም አስፈራርተው አሁንም እኔ እስር ቤት ቢሆንም ነገር ግን አሳያችኋለሁ ብዙ ነገር ማድረግ እችላለሁ ከእኔ የባሰ ሳይጣልኬ እንዳይሆን ነው ማደርጋችሁ አለችው። ግርምሽም ምን አይነት አረመኔ መጥፎ ሴት ነሽ? ከዚህ በላይ ምንድን ልትሆኝ ነው? ጭራሽ የጥፋት ምልክትም አይሰማሽም ሀላት እኔ ራሂል አምኜ ላደረግኩት ነገር ምንም አይነት ምልክት አይሰማኝም፣ ጥፋተኝነት አይሰማኝም። ጭራሽ አታፍሪም ወደፊትም ምንም አታመጭም ሲላት፣ አለማንጣቴን ታያለ አለችው። በጣም አረመኔ ሰው ነች ሲላትም እንደሱ ብትፈራይ ነው የሚሻለው፣ አለችው። ካልሆነ ግን እመነኝ ሁለ ነገርህን አሳጣሃለሁ ብላ በሚገባ ዛተችበት። እሱም ጥሏት ወጣና ድርጅቱ ሄደ። ድርጅቱ ሄዶ እንዳለ እንግዲህ ብሌንና ጽናት እዛ ሂደው በደስታ ቧረቁ። ማመን አቃታቸው የሁለታቸውንም አናግሮ ሁለታቸውም ትምህርታቸው እንዲቀጥሉና ኃላፊነታቸውን ተወጥቶ እንደሚያስተምራቸው ቃል ገባላቸው። ጽናት ግን የመማሩ ሞራን የለኝም ብትለውም በፍጹም አይሆንም አላት። ተኝቼ የማልመው የእናንተን ትምህርት ነበር አለ ባቢ። አሁን ወይ ከጽናት አልሆነ ህይወቱ ምስቅልቅል ብሎ ደም እንባ ያለቅሳል። ጽናት ጋር በአጋጣሚ መንገድ ዳር ተገናኝተው ልታልፈው አለችና መለስ ብላ ግን ለምን? ምን አደረግኩ? ከኔ ምን አተ ነው ይህ ሁሉ? አረገዘች ላ አይደል አለችው። ጽኑ እንደምታስቢው አይደለም አደለም። ግን ደግሞ ምንም ማድረግ አልችልም። እባክሽን፣ እኔ አንድ ከንቱ ወንድ ነው የቀረውብሽ። ግን ጠልቶኝ ነው በራሂል ጋር የሆነው ብለሽ እንዳታስቢ፣ በጣም ነው የምወድሽ አላት። የሚወድ ሰው በፍጹም እንደዚህ አያደርግም፣ ይሄ ውደታ አይደለም አለችው። እሱም አትሳሳች ጽኑ፣ እኔ በጣም ነው እማፈቅርሽ በጣም ነው እምወድሽ አላት። ግን ደግሞ እድሜ ልክሽን ይጠላኛል ብለሽ እንዳታስቢ፣ ይሄን ብቻ አወቂልኝ። ይቅርታ ልብ ካለሽ አሁንም እጠብቅሻለሁ ብሏት ሄደ። ጽናት በጣም አዘነች፣ አለቀሰች። ከዛም አባቷም ተረጋጊ ልጄ፣ ሁሉም ነገር ለበጎ ነው በማለትም አጽናናት። የብሌን እናት አሁን ነቅተዋል እና ብሌን ይህ ልጅ ምንድን ነው ብለው ጠይቋት፣ የቱ አብሮሽ የቆመው የቅድም ስትልም፣ ምን ነው ጓደኛዬ ነው። እኔ የማላቀው ጓደኛ ከየት መጣ ስትላቸውም፣ ማሚ ጓደኛዬ ነው አለች። ከዛም የራሂል ሰው ነው አይደል አለቻት። አረ አይደለም፣ እንደ ታወቅሽ የራሂል ሰው ነው የሆነ ነገር አድርግ ብላል ካሁነው ስትልም፣ አየሽ ማየ አንችን ነጽናትን ከራሂል ጋር ሆነሽ ልታጠፊ ስቲ ያንችን ልጅ ደግሞ በጎን እሚያጠፋ መጣ። ለዚህ ነበር ታይ እያልኩ እየተገልኩ ያለሁት ብላም ተናገረቻቸው። የብሌን እናት አሁን በጸጸት እየተሰቃዩ ይገኛሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ከቪዲዮ ጋር መልካም ቆይታ